አሰላም አለይኩም ራህመቱላህ ወበረካቱ። ላ ሀባቢ እንዴት ናቸው? ደህና ናቸው ወይ? እኔ አለሁ አልሐምዱሊላህ። ቤቴ ላኩ መልክ ልሓምድ ቀለም አስቀባ ሁሉ ነገር ጨራርሻ ያለው። አሁን በሮቹ ቀለም ብቻ ነው የሚቀረኝ። በር አንዱ በር መስተዋትና ቀለም ብቻ ነው የሚቀረኝ። በዚህ መልኩ እንግዲህ ቀለም አስቀብ ብቻ ያለው ማለት ነው ውስጡ አሳያችኋለሁ ማለት ነው እና የቤት ነገር ወላሂ ያው እንግዲህ ብቻ አልሐምዱሊላህ ሲጨረስ ነው በቀፎ የሚባለው ማለት ነው። በተለይ ኢትዮጵያ ሆኖ ቤት ማሰራት በጣም ነው የሚከብደውና እና ሳሎኑ ይህን ይመስላል። ትንሽ ይከብድ ነበር። እንዴት አያችሁት? ቀለሙ እንስቲ አስተያየት ስጦኝ ማለት ነው። እና በነገራችን ላይ ማሻላ ተባረከላ፣ በጣም አምሮበታል ሳሎኑ ማለት ነው። ሳሎኑ በጣም ሄዶበታል ከቀለሙ ጋር ከንትኑ ከጅብ ሰሙ ከንትኑ ከቅርጾ የለ በጣም ሄዶበታል ማለት ነው። እንደምትመለከቱት የሳሎኑ ቀለሙ ይህን ይመስላል ይህን ይመስላል። የኮርኒሱም ደግሞ በሶስት አይነት ነው ያደረጉት ይህ ጠርዝ ጠርዙ ሁሉም ጋር አድርገውታል ማለት ነው። እንደምታየው እንደማሳያቸው እንደምትመለከቱት፣ ከዛ መሀል መሀል ደግሞ የሰማያዊው አስገን ተቀብተውታል። የታችኛው ደግሞ በእንደዚህ አይነት ያው ምን ልበላችሁ ሰማያዊ ያመሳስላል፣ ብቻ እንደ እርሳስ ከለር ነው ቀለሙ ማለት ነው። ብቻ ማሻላ መኝታ ክላስም ተቀብቷል። ሁሉ ቦታ ግን መብራት ጠፍቷል። መኝታ ክላስ ማለት ነው። ተቃጥሎ ይሁን ምን እንደሆነ አላውቅም፣ ብቻ አይበራም ማለት ነው። እና ሁሉም ቦታ ተቀብቷል። እንዴት አያችሁት? ቀለሞ ፕላስቲክ እንትኑ ጋር አሳያችኋለሁ። መጋረጃውን ልፍታነ ማለት ነው። ይሄ መጋረጃው ነው። የኋላ አራት ሜትር ነው ያሰራሁት፣ እንደምትመለከቱ አንሶታል። አራት ሜትር ጎን አራት ሜትር ቢሆንም ግን ትንሽ አንሶታል። ሽብሽብ አላለም ማለት ነው። ግን ያው ቡኒ ከለር ነው መጋረጃው ብዙም አይታይም ማለት ነው ብሩ ስለዘጋሁት ቲቪ ስታንድም ደግሞ እቺን ትመስላለች ቲቪ ስታንድ ማለት ነው እንግዲህ እንሻላ ቲቪው ቀስ በቀስ ትቀየራለች እስከዛው እንደዚሁ ትቀመጥ ማለት ነው እና እንዴት አያችሁት ይህን ይመስላል እንግዲህ ሳሎኔ ማለት ነው በሞላ ጎደል እቺን ትመስላለች አልሐምዱሊላህ ሀሳብ አስተያየት ካላችሁ ማስቀምጡ። እንዴት አያችሁት? ያኛው ክላስ የምናሳያችሁ ማለት ነው እና ሶስት ክላስ ነው ያሰራት መኝታ ክላስ፣ ሳሎንና አንዱ ሳሎን ማለት ነው። አዲሱ ሳሎን እቺን ትመስላለች። እሷም እንግዲህ ቀለሙ እንደዚህ ነው። እላዩ ደግሞ ነጭ ነው ማለት ነው። አያችሁት? እላዩ ነጭ፣ እታችሁ ደግሞ እርሳስ ከለር ነው እንደምትመለከቱት እቺ ያው አራት በአራት ነት ቀልጠፍ ያለች ሳሎናት የእኛ መዋያ ምናምን ትሆናለች ማለት ነው። እንሻላ አሁን ረታትበዋለው። ትንሿ ቲቪ እዚህ ትመጣለች። በቃ እዚህ መዋያችን ይሆናል። መስተዋት ምናምን ይገጣጥምና በቃ ይህን ይመስላል። ላሁ መለካ አልሐምድ ቤቴ በዚህ በልኩ አጠናቅቄያለሁ። እንሻላ የቀረው ደግሞ ቀስ በቀስ ሞለዋለው ማለት ነው። እና ይህን ይመስላል። ላይክ ያርጉ፣ አበረታቱኝ። ይሻለ በሌላ ቪዲዮ እመጣለው። እስከዚያ መልካም ቆይታ ይሁንላችሁ።